ለሃይሚ ሰው ለኔ ንገረኝ፣ አሳይኝ ከሃይሚ የምትፈልገው ነገር አለ? እሷን ነው የምትፈልገው? ሃይሚን ነው ወይ የምትፈልገው? አወራሩ ልክ ስላልሆነ ነው። በቃ እኔ ላይ ነጭ ውሸት ስለሆነ አስር ጊዜ ሃይሚ ሃይሚ ይላል ዳኒ። ብሩክ እኮ ፋይሉን አሳይኝ ነው ያለ። ሌላ ምንም ነገር አላለም። ምን ነክቶ ነው ግን? ስለዚህ ጨረቃዎች አንድ ናቸው፣ መቼም አይለያዩ። እኔ ቪዲዮ ሰርተው እንኳን ተለያየን ቢሉ እኔ አላምንም ማለት ነው። እና በእነሱ ትልቅ ተስፋ አለኝ። ሀይሚና ቡራ ደግሞ እርስ በርሳችሁ ሶሻል ሚዲያ ላይ የምትመላለሷቸው ቃላቶች ለእነሱ ጥንቃቄ አድርጎ፣ አንዴ ሚዲያ ከያዘው አይለቅም ማለት ነው። ምክንያቱም የእናንተ መከባበር በጣም ብዙ ነገር አሳልፋቸዋል። አሁን የምትመላለሷቸው ነገሮች ትንሽ ክብራችሁን ሊነካ ስለሚችል ጥንቃቄ ማድረግ አለባቸው ማለት ነው። ሁለቱ ጨረቃዎች ማለት ነው እና ዛሬ የመጣሁት በአንዳንድ ጉዳይ ነው። ብሩክ ትናንትና ካህይሚ ጋ ሄዶ ዳኒ ቤት በሰራው ቪዲዮ በጣም ብዙ አስተያየት እየተሰጠ ይገኛል። እኔ ቤትም እንዲሁም ቲክቶክ ላይም ግጭትም ተነስቶ እየሰማን ነው፣ እያያችሁ ነው አይደለ? እንግዲህ ደጋፊዎችና አድናቂዎቹ ያልሆነ ስሜት ውስጥ ገብተዋል። እኔ ከእኔ ቻናል ላይም የሆነ ጥያቄዎች አሉ፣ እነሱን ለመመለስ ነው የመጣሁት ማለት ነው። ቡራ ትናንትና ከሀይሚ ጋር ስለሆነ ነው እንጂ ብቻውን ከሄደ እኮ ይጣላሉ የባሰ ምንድን ነው የሚሻለው ጨንቆናል እያላችሁኝ ነው እንዲሁም ደግሞ የብሩክና የሀይሚ ጉዳይ እኮ አብቅቷል ስለዚህ ከዚህ በኋላ ምንድን ነው ያለው ነገር ብሩክ እኮ እጁን እያወጣ ነው በቃ ያላችሁም ነውና በጣም ብዙ ነገር እየተባለ ነው ያለ ስለ ሀይሚና ስለ ብሩክ ማለት ነው። በተለይ ስለ ሁለቱ በጣም ተስፋ ቆርጣችሁም አላችሁ ማለት በቃ እኔና እንቺ ጨርሰናን ከዚህ በኋላ አያገባሽም አያገባኝም የሚለው ጸድቋል ብላችሁ ድምዳሜ ላይ ደርሳችኋል ማለት ነውና በዚህ ጉዳይ ነው አስተያየት መስጠት ፈልጌ የመጣሁት ማለት ነው። ውድ ቤተሰቦች ቻናሌን ሳብስክራይብ አድርጉ። ሁሌም እንደምላችሁ ቻናሌ ማስጠንቀቂያ ላይ ስለሆነ እንግዲህ ቀኑ ሲደርስ ይነሳል ብዬ አስባለሁ። ና ያውኔ ሌላ አልሰራም ታውቃላችሁ። በጨረቃዎች ጉዳይ ነው የምሰራው። ዳኒ ዳኒና ሶሲ ከህይወታቸው ይውጡላቸው ጨረቃዎችን አይበጥ ብጡ ነው ያልኩ። ሌላ ምንም አላልኩም በዚህ ሳምንት ማለት ነው። ታዲያ ይሄ እንዴት ነው ቻናል የሚያስቀጣ ነገር? የሚያስልክ አይመስለኝም ነበር። ግን ቢሆንም ምንም ማድረግ አይቻልም። የመጣውን አምኜ መቀበል ነው ያለብኝና ሰላም ሰላም፣ እንዴት ናችሁ? አለን ሰላማችሁ ይዛ በያላችሁበት ውድ ቤተሰቦች ጨረቃ ቤተሰቦች ተጨንቃችኋል። አሁንም በቃ በጣም የምታለቅሱም ሱም አላችሁ እናንተ። ኧረ ምን ሆናችሁ ነው? ተረጋጉ፣ የምር ተረጋጉ። በዚህ ልክ መሆን አለበት ብዬ አላስበም። በጣም ከልክ በላይ የምታለቅሱ አላችሁ እና በመጀመሪያ ስመጣ ማለት ነው በመጀመሪያ ስመጣ ወደ ሀይሚና ብሩክ ነው የምመጣው አሁን ብሩክና ሀይሚ ማለት እንደዚህ እየሰሩም እየተጣሉም እየተጋጩም ኢቨን እየተደባደቡም ቢሆን ቪዲዮ እየተሰራ ነው ያለው ያለውና በመጀመሪያ አንድ ቁጥር የማስቀምጠው ነገር ቢኖር ሀይሚና ብሩክ ማለት ነው። ባለፈው አያገባሽም፣ አያገባኝም ብለው ብዙ ላፊ ቃላቶችን እየተነጋገሩ ይገኛሉ። ይህ አግባብ ነው ብዬ አላስብም። ግን ቢሆንም እኔ በራሴ አስረግጬ የምናገረው ነገር ቢሆን በራሴ ሀይሚንም በማቃት ልክ ብሩክንም በማቀው ልክ የፈለገ ታምር ቢመጣ ሀይሚና ብሩክ አይለያዩም። ማለት በጣም ብዙ ከልባችሁ የምትወዷቸው ቤተሰቦች ያላችሁና በጣም የተጨነቃችሁ ማለት ነው። ለእኔም እየጻፋችሁልኝ ነው እንዴ፣ ምን ሆናችሁ ነው? ማለት እንደዚህ ዳኒ በውሸት ባቀነባበረው ነገር ሀይሚንም እንግዲህ አሳምኗት ነው። ትናንትናም እንግዲህ አሳይ ሲባል ምን የሚያሳየው ነገር የለም ምንም ማለት ነው። ወፍ ምንም የለውም። ፎቶሾፕ ሊኖረው ይችላል። ይሄ ደግሞ በጣም ከባድ ነው። እንደዚህ ማድረግ አልነበረበትም። ስለዚህ የምትጨነቁ ማለት ነው። እንዴት ነው ሀይሚና ብሩክ የሚለያዩት እንዴ? ዳኒ መጥቶ እንደዚህ የውሸት ፎቶሾፕ ስላሳየ ያው ብሩክ ያን ከባድ ፕራንክ ሰርተዋል፣ ቢሆንም ግን ሀይሚም እኮ እንደዛ ማለት መጀመሪያ ላይ ይቅርተውን ተብሎ ያልተቀበለችው ወይም ደግሞ ቪዲዮ ለመስራት ስትመጣ ሁሌም ብሩክና ሶሲ አንድ ላይ ስለምታገኛቸው በጣም እየተናደደች ስለነበር የፈለገውን ብዙ ነገር ብትልም ተናዳ ነው። ምክንያቱም ብሩክን ማጣት አትፈልግ መሰመር ያለበት ነገር ቢኖር ሀይሚ ብሩክን በየትኛው መንገድ ማጣት አትፈልግም የእሷ ነው የእሷ ብቻ ነው በቃ አሁን እሷ አልፈልግም እንደዚህ የራስህን ህይወት ኖር ምናምን ምናምን ያለችው ይሄ የንዴት ነው እንጂ ከልቦ አይደለም አሁን ይሄን የምናገረው ለተጨነቃችሁ በጣም ብዙ አላችሁ እኔ ጋም ኮመት የምጽፎ ማለት ነው ስለዚህ ሀይሚ በፍጹም ማለት ነው የፈለገ ነገር ብትል ብሩክን የፈለገ ነገር ብትል ብሩክን ማጣት አትፈልግም እንደገና ደግሞ አይለያዩም ማለት ነው መቼም ቢሆን ማለት ነው ብሩክ አሁን ደግሞ ብሩክ በተለይ አሁን ብሩክ እንደዚህ እየሆነ ያለው ስሜን አጥፍቷል፣ ምንም ባላደረግኩት ነገር እኔ ፕራንክ ሰራው እንጂ ከዚህ ውጭ ምንድን አድርግ ያለው፣ ለምንድን ነው ሀይሚ ሀይሚ የሚል ብሏል? ብሩክ ማለት ነው። አሁን ብሩክ አንድ ቁጥር እየተናገረ እየተናደደ እየተደባደበ ያለው በቃ ማለት ስሙንም ማለት ስሜን ማጽዳትም አለብኝ ከሚለው ባለፈ በአንደኝነት ሀይሚን ማንም ሰው ዞር ብሎ እንዲያይበት አይፈልግም። በቃ ማለት ነው። የምር ስናገር ብሩክ ሀይሚን ማንም ሰው ዘወር ብሎ እንዲያይበት በክፎ አይፈልግም። ምንም ማለት ነው። አሁን እሱ በቃ ለምን እንደዚህ ያልክ ሀይሚ የምትል ሀይሚ ነው ፍላጎትህ እያለ እንግዲህ አስረግጦ እየነገረው ነው ማለት ዳኒ ደግሞ ብሩክን ለማናደድ ነው እንደዚህ እያደረገ ያለው ብሩክን ለማናደድ ሀይሚ ለአንች ብዬ ነው ብሩክ ጥያቄ ሲጠይቀው ሀይሚ ሀይሚ ሀይሚ ነው የሚል ዳኒ ማለት ነው ሶ ይሄ ደግሞ ቁጥር አንድ ማለት ነው ቁጥር አንድ ይሄ ደግሞ ዳኒ ብሩክን ለማናደድ ነው ታዲያ ብሩክ እኮ ማለት ይሄን ነገር አውቆ እንዴት ነው መረጋጋት አለበት እንጂ እንደዚህ መደባደብ ለመደባደብ ምናምን መድረስ አለበት ብዬ አላስብም። አሁን ብሩክ እየተናደደ ያለው በቃ ማለት በሀይሚ መጥቶበታል። አንደኛ ፋይ ላይ አሳይቻለሁ። አሁንም ጉዳለ እያለ ነው አወጣለው እያለ ነው ለማስፈራራት ማለት ነው። እና ብሩክ ደግሞ ምንም ያደረገው ነገር የለም ማለት ሶስቲን አመት ፕራንክ ከማድረግ ውጭ ብሩክ ለሀይሚ ምንም አንድም ቅንጣት የሚደብቃት ነገር ይኖራል ብዬ አላስብም። ስለዚህ ብሩክ እንደዚህ እየሆነ ያለው በቃ ማለት አንደኛ ስሜንም ላጽዳ ያለ ስሜ ስም ሰጥቶኛል እያለ ነው። ነገር ግን ደግሞ በሀይሚ ስለመጣበት ሀይሚ ብለህ እንድትጠራ አልፈልግም። በቃ በአጠቃላይ በሀይሚ ዙሪያ አትምጡብኝ ነው የብሩክ ማለት ነው። እና ደግሞ እንዴት ነው የተወሰነ አስተያየት የምሰጡኝ ሰዎች አላቸው። ማለት ሀንቾ ለምንድን ነው እንደዚህ የምትይ፣ ሀይሚን ሲለምናት እምቢ ብላ አሁን ተጸጸተች እያላችሁኝ ነበረ እንዴ? ሀይሚ ምንድን ነው ማለት፣ ፕራንክ የተደረገችው እሷ ናት። ፕራንክ የተደረገችው የከፋት ያዘነች እሷ ናት። ሶ ፕራንክ ስለሆነ ደግሞ ታሎም እንኳን ይቅርታ ባትቀበል ይቅርታ ሴላት ብሩክ ይቅርታውን ተቀብላለች። አሁን የነሱ ከልቦ አልተቀበለችም የሚለው የነሱ ተስማምተው አንድ ላይ በፍቅር ስላልመጡ ብቻ ነው እንጂ እኮ ሀይሚ እና ብሩክ እኮ አሁንም ቢሆን ማለት ነው እንደዚህ በቪዲዮ በምን ቢመጡም እነሱ መቼም ቢሆን አይለያዩም ማለት አንድ ናቸው ማለት። በጣም የምትገርሙኝ ማለት ነው። ሀይሚን ሲለምናት እምቢ ብላ አሁን ላይ በቃ ተጸጸተች በቃ ብሩክ እንደዚህ ነው፣ በቃ ምናምን እንዴ! ብሩክ እኮ ቆፍጠን ያለው ከዳኒ ላይ ነው እንጂ ያን ያልክ ሀይሚ ላይ አይደለም። በሀይሚ እኮ ሀይሚን እኮ አትናገራት ና ያለ ትናንት፣ ሰምታችሁታላ። ዳኒ ቤት ሄዶ ሀይሚን እንድትናገራት አልፈልግም ና ያለው፣ እንዲያውም አትዩብኝ እንደማለት ነው። ዳኒ ሀይሚ ሀይሚ ሲል ሀይሚን ዞር ና ያረጋት ብሩክ ማለት ነው። ስለዚህ አሁን ማለት በብሩክ ና በሀይሚ መሀል ግጭት እንደ ተፈጠረ ነው። ተለያይተናን ብለዋል። ስለ ተለያዩ አሁን ብሩክ እጁን አራግፎ ተነስቷል። ሀይሚም ለየራሷ ራሷን ትቀጥል። ብሩክ ተው ተው ተው አይባልም እንደዚህ። እነሱ እኮ በቃ ምንም ይሁን ምን ነግጧት ታርቀው ይመጣሉ። ነግጧት ታርቀው ሲመጡ ደግሞ እኛ ምንም አፌ የለንም የምር ማለት ነው። ስለዚህ እኔ በራሴ የምናገረው ቢኖር ማለት ነው፣ እንደ ሀሳብ ማለት እኔ በማቃቸው በምወዳቸው ልክ ሁለቱን ሀይሚ ና ቡራን ማለት ነው። ብሩክ በሀይሚ አይደራደርም፣ ማንንም አይታገስም በቃ ማንንም ማለት ነው። የፈለገ ታምር ቢመጣ ሀይሚ ደግሞ ብሩክን ማጣት አትፈልግም ስለዚህ የፈለገችውን ብትናገር በስድብ ብታጥረገርጋቸው እነሶ ሲን በብሩክ ስለመጡባት ነው እና ምን ታደርግ ታዲያ እንዴ ምን ሆናችሁ ነው ማለት ይሄ ነገር እኮ በእኛ ቢሆን ብላችሁ ማሰብ አለባችሁ አንዱን ብቻ ወገን ወገናችሁ እንትን አትበሉ ሀይሚ ስትለመንም ቢብላ ምናምን አትበሉ እንዴ በቃ ማለት በወቅቱ ታናደደች ይቅርታ አላደረግም አለች ከዛ ደግሞ ያላሰበችው ነገር ይሄ ተከሰተ ሰው አሁን ደግሞ ይሄ ችግር ከኔ ችግር ይሄ ብሳል ብላ መታለች። ይሄ ችግር ይፈታ ሲባል ደግሞ አሁን ደግሞ ዳኒ ይዞት የመጣው ነገር ሀይሚ ሀይሚ እያለ ብሩክን ለማናደድ ቁጥር አንድ መቷል ማለት ነው። ታዲያ ዳኒ ኮ ይህን የሚያደርገው ብሩክን ለማናደድ ነው። ብሩክ ደግሞ አንተ ይሄን ነገር መረዳት አለብህ ማለት ነገሩ በቃ ወደ ሰላም መቶ ሰላምክን ማግኘት አለብህ ብሩክ ማለት ነው። በቃ አንተ ምንም እንደው ነው፣ ላም ባልዋለበት ኩበት ለቀማ። አንተ ምንም ያደረከው ነገር የለም። ሶ ምን አስጨነቀህ? በእንግዲህ ትናንትዶ በጓደኞቹ መሃል አሳፍሮታል የታላውጣ ፋይል ብለሃል ለሀይሚ ያሳያትን አሳይ ብሎታል ጓደኞቹ ሰምታችኋል አይደል ለሀይሚ ያሳያትን ነገር አለ እንዴ ብለው ጠይቀውታል መልስ የለውም ዳኒ ማለት ነው ምክንያቱም ዜሮ ምንም ምንም ከብሩክ ምንም የሚያገኘው ነገር ስለሌለ ሜቢ ፎቶሾፕ ሊሆን ይችላል ያሳየው ማለት ነው ሶ ሀይሚ ደግሞ በቃ ይሄንን ነገር አንቻ ምነሹ ነው ወይ ብሎም እያላት ስለነበር ብሩክ ህዶ ቢጠይቅም ለኔ ያሳየውን አሳያለችው እሷ እሷኮ ግልጽ ናት በቃ ለኔ ያሳየውን ምንም ይሁን ምን አሳያለችው ግን ውሸት ስለሆነ ለብሩክ አያሳይም። ለሀይሚ ግን በግሉ እንዲህ እንዲህ ነው ብሎ አሳይቷታል። ያም ይሁን ይህ አሁን የሀይሚና የብሩክ መተማመናቸው በዳኒ ነገር አይደለም። እነሱ የሚተማመኑት ማለት ነው። እናንተ ሁለታችሁ ጥብቅ የመተማመን ሁኔታዎችን አሳልፋችሁ እዚህ ጋር አንድ አመት ጨርሳችሁ ሁለተኛ ዓመታችሁን ይዛችኋል ማለት ነው። ስለዚህ እናንተ ችግራችሁን ፈታችሁ፣ የእነሱ ችግር በቃ በተፈታ ጊዜ ይፈታ፣ የራሳቸው ጉዳይ። በቃ ብሩክም ቢሆን ማለት ነው፣ ሁለቱንም ዳኒንም ሶሲንም ከህይወት አስወጥተ ለምን ከሀይሚ ጋር በቃ ችግራችሁን ፈታችሁ እናንተ በፍቅር እንድትመጡ ነው እኛ የምንፈልገው። ጨረቃዎች ቪዲዮ ይሰራሉ፣ እየፈለገ ይጋጫሉ፣ ይጣላሉ። ኢቭን እንኳን ተለያይተናል ብለው ቪዲዮ ቢሰሩ እኔ አላምንም። መቼም አይላዩ፣ መቼም ማለት ነው መቼም የምር ስለዚህ ጨረቃዎች ሀይሚና ቡራ መቼም አይለያዩ። እኔ በጣም ነው ማምናቸው የምር ማለት ነው። ማለት ተለያየን ብለው እንኳን ቪዲዮ ቢሰሩ እኔ አላምናቸውም ማለት ነው። የምሬን ነው እምላችሁ። ማለት በማምናቸው ልክ በማውቃቸው ልክ በቃ እነሱ ጋር በጣም ብዙ ተስፋ አለኝና መቼም አይለያዩም። ተለያይተዋል ብላችሁ ቪዲዮ የምትሰሩ ስላላችሁ ነውና፣ እነሱ አንድ ናቸው። በእንደዚህ ነገር በትንንሽ ነገር ወይም በተሰራ ፕራንክ ተለያይተው የሚቀሩ አይደሉም። ጨረቃዎች ጉዞው ወደፊት ሀይሚና ና ቡራ ማለት ነው። ደግሞ አንዳንድ የሶሻል ሚዲያ ላይ የምትመላልሷቸው ነገሮች ቃልላፌ ማለት ነው፣ ይሄ ነገር ባይሆን ቢቀር ደስ ይለኛል። ምክንያቱም እናንተን አይመጥንም። ሀይሚና ቡራ ርስ በርሳቸው የሚመላልሷቸው ቃላቶች አሉና ና እነሱ ትንሽ ከበድ ይላሉ። ማለት በቃ ክብራችሁን ዝቅ እንዳያረግ መጠንቀቅ አለባችሁ። ሚዲያ ዘው አይለቅቅ።